በሀገሪቱ ትልቅ ትኩረት ተሰጥቶ እየተሰሩ ከሚገኙ ስራዎች አንዱ የህብረተሰቡን ጤና ለማስጠበቅ እየተሰራ ያለው የጤና ልማት ነው። የጤና ልማት ከጊዜ ወደ ጊዜ በሀገሪቱና በክልሉ ግንባር ቀደም ተግባር ተደርጎ በመሰራቱ በዘርፉ ለውጥ እየተመዘገበ እንደሆነ ነው የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የተናገሩት። በሀገራችን የተጀመረ ሁለንተናዊ ለውጥ በርካታ ስኬቶችን ያስመዘገበ ቢሆንም ዘላቂ የሆነው ለእንተናዊ ብልጽግና ለማረጋገጥ ገና ብዙ ፈታኝ ሁኔታዎች ይህንም ፈታኝ ሁኔታም ለመቀየር የሚያስችሉ ስራዎች ያለመሰልቸት ሌት ተቀን በመስራት ላይ ትገኛለች። ዘርፉን ይበልጥ ውጤታማ ለማድረግ የጤናውን ፖሊሲን መሰረት ባደረገ መልኩ በክልሉ ትኩረት ተሰጥቶ እየተሰራ ስለመሆኑ ነው የቢሮው ኃላፊ የገለጹት። የጤና ፖሊሲው መነሻ ያደረገ ስትራቴጂዎችን፣ ፕሮግራሞችን፣ ኢኒሽቲቮችን ተቀርጸው ጤናማ ማህበረሰብ ለማፍራት ሰፊ ርብርብ እየተደረገ ይገኛል። የጤናው ስርዓት የጀርባ አጥንትና ዋነኛው ምሰሶ የሆነው ደግሞ ብቃት ያለውና ርኅራኄ የተላበሰ የጤና ባለሙያ አንዱ ነው። ውጤቱ በሀገሪቱ እና በክልሉ እየተመዘገቡ የሚገኘው በዘርፉ ተሰማርቶ የሚገኙ ባለሙያዎች ውጤት ነው በማለትም ማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ያስታወቁት በጤናው ዘርፍ ለተገኙ ውጤቶች ዋነኛው ተጠቃሽ ባለሙያው በተለያየ ጫናዎች ውስጥም ሆኖ አንዴ በኮቪድ አለፍ ሲል ጦርነት እንኳን ሳይበግረው እናንተ ቤት ሁኑ ለእናንተን እኔ ጤና አለው ለእናት ሀገር ሙያን ብቻ ሳይሆን ደሜን እሰጣለሁ በማለት እስከ ህይወት መስዋዕትነት ዋጋ በመክፈል ለህብረተሰቡ የገባውን ቃል በታማኝነት ለመወጣት የሚተጋ ታታሪ እና ቆራጥ የሆነ የጤና ባለሙያ ቁጥር ቀላል የሚባል አይደለም እና ክብረ ምስጋና ይገባቸዋል። የሰውን ልጅ ቀዳሚ የጤና ባለቤት ሆኖ እንድቀጥል ለማስቻል የጤና ባለሙያዎች ሚና የላቀ ስለመሆኑ ነው የማዕከላዊ ኢትዮጵያ ክልል መንግስት ዋና ተጠሪና የብልጽግና ጽህፈት ቤት ኃላፊ ዶክተር ዴላሞ ኦቶሬ የተናገሩት። ጤናን በመንከባከብ በዓለም በጣም ባለ ሀብት ማን ነው ቢባል ጤነኛ ሰው ነው የሚለውን ኃላፊነት የተሸከማችሁት ከመንግስትም በላይ ከማንም በላይ እናንተ ናችሁ። ከማንም በላይ ለከስ በለም ሀብት ሀብታም የሚባለው በእጄ ነው ያለው ሰው ልጅ፣ እንዴት ዋደርክ እንዴት ዋልክ ተብሎ ሲጠየቅ ሁለት ነገር በጣም በጋራ ይጠቀሙበታል፣ ስለ ሰላምና ስለ ጤና ያወራል። ሰላምና ጤና የአንድ ሳንት ሁለት ገጽታዎች ናቸው ማለት ነው። የዘርፉ ባለሙያዎች ሳይማር ያስተማረውን ህዝብ ለማገልገል ቃል ኪዳን ገብቶ የወጣበትን ሙያ ለህሊናው ስል መተግበር እንዳለበትም ነው የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊ ዶክተር ዴላሞ ኦቶሬ የተናገሩት። የጤና ባለሞችና የትምህርት ባለሞች አስገዳጁ ህግ አይደለም። የትምህርትና የጤና ባለሞች አስገዳጁ ህሊና ነው፣ ሞራል ነው፣ ስነ ምግባር ነው፣ ቃል ኪዳን ነው። ቢመች ባይመች ለህሊና የምትኖር ነው። ለምን ሌሎች በቁሳቁስ ላይ ይሰራሉ፣ የእናንተ ግን ክብር በሰው ህይወት ላይ ስለሚሰሩ ማለት ነው። በአሁኑ ወቅት እንደ ሀገር በጤናው ዘርፍ ባለሙያዎች ጋር እየተነሳ የሚገኘው የጥቅማ ጥቅም ጉዳይ የጊዜ ቢሆን እንጂ የሚፈታ ጉዳይ ስለመሆኑ ነው ዶክተር ዴላ ማኦቶሬ ያሳሰቡት። ችግሮችን እድሜ ልኩ ችግር ሆኖ አይቀጥም፣ አንድ ቀን ይፈታል። የሰው ህይወት ካለፈ ግን አለፈ። ያ ሰው እድሜ ልኩን የሐኪም ያ ጤና ባለሟ በዛን ቀን እኔ በመውጣት መውለድ ሲያ አቅቷት የሞተችናት አይሲስ የነበረው በፈጣሪና በእናንተ እጅ የነበረው ሰው ህይወት ቢያለፍ ያንን ሰው ህይወት ማስተካከል አንችልም። መንግስትም እኛ ማስተ አመለጠ አመለጥ የዘላለም ጸጸት የሆነ ለዚህ ነው የህልና ረፍት ከእናንተ ከስራችሁ ከሙያችሁ በጣም ይታበቃል። ስለዚህ የተሸከማችሁት ኃላፊነት የያዛችሁት እውቀትና ሙያ በጣም ትልቅ ክብርና ቦታ የሚሰጥ ነው።